ሰላም የፖርን እንደሚባለው ችግር ያለው እንዴት እንደሚሆን እንወቅ። ይህም ወደ ፖርን የተነሳ የማይቀርሽን ችግር ይደርሳል። በአዲሱ ትውልድ ውስጥ በብዛት የፖርን እይታ ምክንያት ብዙ ችግሮችን ይጋፈጣሉ። ሁልጊዜ ሲያስገዱ ፖርን ሲመልኩ፣ እርሱም ወደ ፖርን የተነስ የማይቀርሽን ችግር ይደርሳል። በተለይም ረቀን 3 እስከ 4 ሰዓት ሲመልኩ ከስራቸው ሲወጡ እና ከእንቅልፍ አቀማመጥ ጋር ችግር ሲያጋጥማቸው እንኳን ከስራ ላይ ሳሉ ስራ ሲሰሩ በግድ ማስታብራት ወይም ፖርን ማየት ይገባቸዋል። እነዚህ ሁሉ ችግር ያላቸው ነገሮች ናቸው። ስለዚህ ምናልባት ሰዎች ፖርን እይታቸውን መቀነስ ይችላሉ፣ ይህን የግድይታ ማቆም ይችላሉ። እንደዚህ አይነት እንኳን መቆጣጠር አልቻልክም ከሆነ ዶክተርን ማግኘት ትችላለህ። እነሱ እንዴት እንደሚችሉ ይህን ችግር ለመቋቋም ማግኘት ይችላል።